ሀይሜ ስታወራም ሆነ ስትሳደብ ብሩኬ እንደ ባሌ ተቀበል አትናገር ለምትሉ ሰዎች እንዲሁም ደግሞ ሊንዳ እየጠፋች የት ሄዳ ነው ብዬ ብቻውን ላላችሁ ሊንዳን በዚህ መልኩ ይዤላችሁ መጥቻለሁ። ፏፍሽ ፈታ ነው፣ ምንም አዲስ ነገር የለውም። የጨረቃ ፋሚሊዎች ኪሩቤል መጣ፣ ሊንዳን መጣች፣ ብሩኬም ሀይም ምንም የሚፈጠር ነገር የለም። ሊዱን በዚህ መልኩ ዛሬ ፋፍሻ ርጌ ከቀብራራው ጋር አምጥቼላችኋለሁ ትላም ብቻውን ስለሆነ ቀና እንደዚህ የሆነ ስትሉ ነበረ። እሱ ግን እንደዛ አይደለም ሀሳቡ ማለት ነው። ወደ ገደለው ስንገባ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አድርሱ። እንግዲህ በቡና በሀይሜ ሁልጊዜም አዳዲስ ነገሮች ይፈጠራሉ። እንዲሁም ደግሞ በሀይሜን በኩል በብሩኬን በኩል እኝኝ ባዮዎቹም አንዳንድ ነገር ልላችሁ ዛሬ መጥቻለሁ ማለት ነው እንግዲህ ሀይሜና ብሩኬ ይኸው አንድ ዓመትን አስቆጠሩ። አንድ ዓመትን ሲያስቆጥሩ ዓመቷን በሙሉ ሲቀመጥ ብሩኬ ሃይሜን ምንም ማለች፣ ምንም ማለች፣ ምንም ማለች፣ አሜን እናቴ፣ ውዴ፣ ምንም ማጥፊ ችግር የለም ምናምን ብሎ እንደ ወንድ ሲለማም ሲለማመጥ በቃ ምንም አይነት ማያቅ ምንም አይነት በቃ ምንም አላደለ ልክ ሃይማኖት ሪሞት በሃይማኖት ሪሞት የሚንቀሳቀስ ሰው አደረጋችሁት፣ አይደል እንዴ? ስለዚህ ልመና ማክበር ልመና ሴት ልጅ ማክበር እንደሆነ ያልገባችሁ ሰዎች ትልቅ ሰዎች ላይ ላይ ቁጭ ብላችሁ ዛሬም የብሩኬን ስጋ ልክ እንደ እንዴት ነው የሀገራችን አሁን በሬ ያረጀ በሬ ሲታረድ እንዴት ነው ስታኝቁት? ከአንድ መንጋጋ ወደ አንድ መንጋጋ ይዞራል። እንደዛ እያደረጋችሁ ላይ በላይ ትልልቅ ሰዎች ቁጭ ብላችሁ የብሮኬን ስጋ የምታላምጡ ሰዎች አላችሁ። ነገር ግን እነዚህ ልጆች ምንም ይሁን ምን አሁን ላይ እሷ የፈለገችውን ህይወት ይዛለች፣ እሱ የፈለገውን ህይወት ይዟል። ሶ የነዛን ህይወት የሚሄዱበትን ነገር ቢያንስ የሚናገሩትን ነገር እንዲያስተካክሉ ብንመክራቸው የተሻለ ነው እንጂ እናንተ ዛሬ ድረስ የብሩኬን ስጋ ምን አስበላችሁ። ኦልሬዲ እኮ ሃይማኖት ታደሰ እኮ ናት ከህይወቴ ወጥቻለሁ፣ ቤተሰቦች ከህይወቱ ወጥቻለሁ እሱ እየመጣ ነው የሚረብሸን ያለችው እኮ እሷ ናት። ስለዚህ ብሩኬን ሀያ ራስ አተኛኝ የምትሉበት ብሩኬ ምን ያደርጋችሁ። ሀሚ የምትናደደው እስካሁን ላሳለፈችው ጊዜ ነው። እሱ አይናደድም። እሱ እቃ ነው። ከእሷ ጋር ቁጭ ብሎ እንደዛ ያንን ሁሉ ጊዜ ዜን ከባከባት ያላየችውን ነገር ሲያሳያት ምን ሲላት እሷም የማያውቀውን ነገር ስታሳውቀው ያንን ሁሉ ጊዜ ተጋግዘው የእሱን ሚስጥር እሷ ደብቃ፣ እሷ የሱን እሱ የእሷን ደብቀው እዚህ ደረጃ ድረስ ሰው እንዲወዳቸው በሰው ፍቅር ዝቅ ብለው ሰው አንጀት ውስጥ ዝልቅ እንዲሉ የሆኑት በሁለቱም ኃይልና በሁለቱም ጸባይ ነው። አይገርማችሁም? ለምንድነው የወሩኬንዝጋ አሁን ድረስ የምትበሉት አለቁትም። እንዲ እናቱ ሳትቀር ቀር የወለደችው እናቱ ጀግና ሙሽዬ፣ በዚህ አጋጣሚ እንደወንድም እንደሴትም ሆና ሙሽዬ ብሩክን ይህን እንደዚህ ለሴት ልጅ ስነ ስርዓት እንዲኖረው ያሳደገችው እናቱ። የሴት ልጅ አላቸዋት አይደለም ሴት እኮ ናት። እና ሴት ናት፣ እናት ናት፣ ክብር አላት። እንደዛ መናገር እንኳን የማትችል ሰው እናንተ ቆሻሻ ቦታው አላቸዋት። አረቄና ጠላ ሸጠች እኮ የብሩክ እናት፣ ጀግንነት እኮ ነው። ስንት አለ አይደል እንዴ? የወለደውን ልጁን ክዶ ዛሬ ላይ እናቴነ ወይ አባቴነ ሲባል አንገቱን የሚቀረቀር ሙሽዬ ግን ጀግና ናት፣ የዓለም ጀግና አራት ጎረምሳ አለ አባት ማሳደግ። አባት ደግሞ ፈጣሪ ነው እንጂ የወሰደው እሷ ፈልጋ ወይም ደግሞ ሌላ ፈልጋ አይደለም የፈታችው አይደል እንዴ? ፈጣሪ ነው የወሰደባት። ስለዚህ አሁንም ዛሬም ነገም የብሩኬን እናት እንደዚህ እንደዚህ ሰርታ ያሳደገችው ከሱ ምን እንጠብቃለን። ተሞር አልላችሁም። ከሱ እናት ብዙ ነገር መማር ትችላላችሁ፣ ከሱ እናት ማለት ነው። ምክንያቱም ስንት ወልዶ ሽንት ቤት የሚጥል ሰው አለ። ሞሽዬ ግን ጀግና ናት፣ ጀግና እናት። እሷ ሳትበላ፣ እሷ ሳትለብስ፣ ጠቁራ ዛሬ ላይ እንደዚህ እነዚህን አራት ጎረምሶች አብሮ የሚያዩት የእሷ ልፋት ድካም ነው። ገባችሁ አደለ? ምን ምን ምን ምን አድርጋ ምን አድርጋ እሷን እንደዛ እየዘቀዘቃችሁ የሌለ ስም ትሰጧታላችሁ። አትገባም ለእናንተ አትገባችሁም። እሷ ለምን ምዘቀዝቁ? ሴቶች ናቸው። ነገ ጠዋት ወንድም ሴትም ተወላላችሁ ያላችሁ ወልዳችሁ ደግሞ የእጃችሁን ነው የምታገኙት። ስለዚህ እሷ ምንም እዚህ ቦታ ላይ የለችበትም። ብሩክን ወለደች አሳደገች። አሁን ብሩክ እየሰራ ያለው ራሱ ዋጋ የሚያስከፍለው ራሱን ነው እንጂ እናቱን አይደለም። እናቱ ምን ታርጋችሁ? ምን ታርግናት? እናትየዋ በጣም ነው የምታሳዝኑት፣ በጣም ነው የምታሳፍሩት ማለት ነው። ገባችሁ አይደለ? ሲቀጥል ደግሞ አሁን ድረስ ሃይማኖት ሌላ ወንድ አምጥታ አሁን ድረስ ብሩኬን ትፈልጉታላችሁ። ገባችሁ? አሁን ድረስ እኝኝ ትሉበታላችሁ። ለምን ከህይወት እኔ ከሃይሚ ህይወት ወጥቻለሁ አላለም። እሱ እኮ ሁሉን ነገር እየተናገረ ሊንዳን እንኳን ለምን እንዳመጣ ሊንዳን እንኳን እየተናገራቸው ነው። ቢያንስ ሃይሚን ማስተካከል ከቻልኩ በዚህ መንገድ ሃይሚ ደግሞ ኪሩብ የደለ ምን አመጣቸው፣ ለምን እንዳመጣቸው እንኳን አይታወቅም። ወይ ወደው አይደለም፣ ወይ አፍቅረው አይደለም፣ ወይ አይናገር፣ ወይ አይጋገር። እሱ ራሱ መጥቶ ምን እንደሆነ የሚሰራው ራሱ ግልጽ አይደለም። ታውቃላቸው አይደለ? ሊንዳን ያመጣት ለምን እንደሆነ ብሩኬ ግልጽ አድርጎ ተናግሯል። ስለዚህ ይህን ያክል እኮ እሱ ከሴት ጋር ስለሆነ የሚያስቀናቸው ነገር የለም ምግብ ግብ የሚያደርጋቸው ነገር የለም። እነዚህ ልጆች እኮ ነገ እኮ ይገናኛሉ እኮ። ነገ እነዚህ ልጆች የራሳቸው የሆነ ሚስጥር አላቸው የሚሳደቡበትም ምንም የሚሉበት የራሳቸው ነገር አላቸው። ግን ብሩኬ አንድ ቃል ከተናገረ ሀያ አራት ሰዓት ላይ ብላይ ቁጭ ብላቸው እኝኝ ትላላቸው። አዎ ሃይማኖት ትናገራለች። ምላሷ ይሄ የታወቀ ነው በጣም የምትናገረው ሲጀመር ስድብ ነው እንጂ የምታውቀው እሷ፣ ከዚ ሌላ ምን የምታውቀው ነገር? ብሩኬች ሁለት ቀን ስለተናገረ ምን አንገበገባችሁ? ሚስቱ ናት፣ የፈለገውን ነገር ማድረግ ይችላል። እሷ እንደምታደርገው ሁሉ እሱ ማድረግ እያሳያችሁ ነው ማድረግ እንደሚችል። ሁልጊዜ ለምዳችኋላ፣ እናቴ ውዴ፣ ምንም ማጥፊ ምን ችግር የለም፣ ምን እያለ ለሞራሏን እንደዛ ሲንገበገብ። እድሜ ልኩን ተንገብግቦ እንዲኖር ነው የፈለጋችሁት? አሁን አውቄባችኋለሁ። ሀያ አራት ሰዓት ኝኝ ለምትሉ ሰዎች ነው ይሄ ነገር ማለት ነው፣ ቤተሰቦች ምክንያቱም ብሩክ ምንም በእሱ አልተጀመረም በሴት መስራት ማለት ነው እውነት እውነት እንናገር ከተባለ አሁን ቅዱስ ምንድን ነው ቅዱስ ንጹህ ሰው ነው ቅዱስ ሴት አያቅም ቅዱስ ሴት አቅፎ አያቅም ቅዱስ ምን አሁን ቅዱስን ጎኗ እንደዚህ አቁሟ ስለ ሌላ ሴቶች ስለነ ሶስና ስለነ ሊንዳ ስታወራ ቅዱስ እኮ እያሳፈረው ነው የማያወራው ለምን እሱ የቤት ልጅ አይደለም ወይም ደግሞ ሴት የማያቅ ወንድ አይደለም ገባቸው አይደለ? ብሩኬ ቢያንስ የሚያውቃትን ሴት ምን እንደሆነ ሪሌሽኑ ነግሯታል። ቅዱስስ ነግሯል? አልተናገረም። ከአሁን በኋላ ነው የሚነግራት። ከአሁን በኋላ ከሀይሜ ህይወት ጋር ከገባ የማያደርጋቸውን ነገሮች ትነግረዋለች። ስለዚህ ብሩክም ደግሞ ወደ እሷ ህይወት ሲመጣ በፊት ምን እንደነበረ አስረድቶ ነግሯታል። ታውቃለች፣ ምንም አዲስ ነገር የለውም። እዚ ጋ አንድ ሰው ይታገሳል፣ ብዙ መስዋዕትነት ይከፍላል። ገባችሁ አይደለ? ብሩኬ እንደዛ ሃይሜ ምን እንደነበረች ታውቃላችሁ። ሃይሜና ብሩኬ ኮንታክታቸውን ታውቃላችሁ። ሁለቱም በጣም ይተፋፈሩ ነበር፣ ይከባበሩ ነበር። ከቅርብ ጊዜ በኋላ ግን መዘራጠጥ ጀመሩ። ይሄ ሳምንት የአራት ቀን ፕራንክ ሲመጣ እንደዛም ሆኖ እንኳን ብሩኬ አንድ አመት ሙሉ ቃል ተናግሮ ያውቅም። አሁን በቃ ይኸው፣ ሁለት ሶስት ቪዲዮ ላይ፣ ከዛ ዱባይ የሄደ ጊዜና አሁን ላይ ነው ሃይሜን መናገር የጀመረው። ከዛ ውጪ አይናገርም። ታዲያ ይሄ ልጅ ዝም ሲል ሁልጊዜ እኮ ምንም የማያውቅ በእሷ የሚንቀሳቀስ አደረጋችሁት። በእሱ እንደሚንቀሳቀስ ግን እያሳያችሁ ነው። አሁን እየመረራችሁ ዋጥ። ዛሬም ትፈልጉታላችሁ ብሩኪን ከሀይሜ ጋ እንዲሆን። እነሱ እኮ ነገ ይገናኛሉ፣ ግን እናንተን እየፈተኗቸው ነው። እዚህ ጋ ግን ለብሩኪ ያላችሁ አመለካከት ስማም፣ በጣም ነው የሚገርመው። በጣም ማለት ነው። እንዴት ነው ግን እኛ ሴቶች እንዲግብግብ ምን ነው በማያገባን ህይወት በማያገባን ምን ያርጋችሁ አዎ ትሰድበዋለች ስትሰድበው እንደ ባሌ አፌን ከፍቼ እስከዛሬ ድረስ ተቀብያለሁ አሁን ግን ሞልቶ ፈሷል አለ በቃ የሚያስቀምጥበት ቦታ የለም መቀበል አይችልም አሁን መናገር አለበት እንዴ ምን ሆናችሁን እናንተም እሷ የምትናገረውን ነገር እስኪ አስቡት እስኪ የእሱ ብቻ እንደዚህ ከማብጠልጠል ወንድ ሆነ ሴት እንዴት ይናገራል እና መልስ ስትሰጠው እሱ እኮ እንደውንም ትናንት ሚፍታህን አክብሮ በጣም ዝም ብሏል። ዝም ብሎ ግን ነገረ ሰራዋ ሲያስቀው ብሩኬ ቀንቷል፣ ብሩኬ ቀንቷል። ሲጀምር እሱ ምን ያስቀነዋል? ምክንያቱም እሱ ይሄን ነገር ለምን እሱ ያደረገውን ነገርን ያደረገችው ሃይማኖት፣ አሁን ልክ ከብሩኬ ጋር ሰላም ፈጥራ የሆነ ሆድና ጀርባ ሆና ይሄንን ነገር ብታደርገው ለምን ሆነ ብሎ ብሩኬ ይናደዳል። አሁን ላይ ግን ብሩኬ ጋር የኪያ መምጣት ምንም ቫሊዩ የለውም። ምንም ማለት ነው። ለምን መሰላችሁ? እሱ አድርጎ ስለሆነ ለምን እንደምታደርገው ለምን እንደሆነ እያውቃል። ይሄ ብቻ ነው በቃ አሁን የኪያ መኖር ብቻዋን እንዳትሆን ለሞራሏ ይሁን እንጂ ቅዱስ ቅዱስ ነው። ክያ ብቻ የሆነ ይሁን ብቻ እሱ ምንም አይነት ለብሩኬ ምንም ቦታ እንደማይሰጠው ነው የምነግራቸው። ለምን እሱ እያደረገው ስለነበረ እሱ ለምን ሊንዳን እንዳመጣ ስለሚያውቅ በቃ። ከራስሽ ጋር አይደለሽም ከራስሽ ጋር ሁኜ ነገረ ስራዋ እያሳቀው ነው እንጂ ብሩኬ እውነት አሁን በዚህ በቅዱስ አንድም ደቂቃ አልተናደደም። ዝም ብላችሁ ይሁት ዝም ብላችሁ ማለት ነው እና እሷ በምትናገረው ነገር ነው እሷ ትናንት ቻምፕስቲክ አለባለችው። ዛሬ ደግሞ ትናንትና ደግሞ ትናንት እሱ ደግሞ ሳምሽዌ የደረሽበት ይኋላል። ምንም እሷ ያለችውን ነገር ነው እየኮተኮተችው ሲጀመር ትናንትና እሱ ነው የቆመው። እሷን ምን አስነሳት? ቦርሳየት ሄደች እንዴት የሳምካት ምንድን ነው ምን አስጠይቃት? ስለምትቀና እሱ ግን ስለ እሷ ነው እያወራ ያለው። ትናንትና ሊንዳ ሊንዳ ቤት ሆናት አለቅ ስለዚህ አሁንም ድረስ ምን፣ ለምን ይደበቃል? በቃ ሃይማኖት ጥይቀናች ነው እንደው ሰውነቷ ራሱ ምንም ምን እንጃ፣ በስማም ግርጥት ነው ያለችው፣ የምሬን ነው ብላችሁ። ብሩኬ ግን ምንም አልመሰለው። ለምን ምንም እንዳልመሰለው ታውቃላችሁ? ያመጣችው ወንድ ለምን እንደመጣ ስለሚያቅ። ግን አሁን ብሩክ ሰላም ሆኖ ከእሷ ጋር ሆኖ እሷ ከሱ ጋር እንደዚህ ብትሆን የዛን ሰዓት እሱ ይናደዳል። አሁን ግን አይናደድም። የማይናደድበትን ፓርት ነገርኳቸው በቃ ለምን? እሱ ያደረገውን ስለምታደረግ? እንደዚህ አይደለም። ብልጠት ማለት ነው። ህይወት በእንደዚህ አይነት መልክ አይደለም። ነገ ትዳር እያዛልኩ ትዳርም ስያዝ አሁን ነገ ሴት ጋር ሂዶብኛልና ብዬ ወንድ ጎትችን ያላመጣም። የምሬ ነው ምላችሁ፣ ከህይወቴ እንዲወጣ አድርጋለሁ። የተቻለኝ መጠን ያንን ሰው አሁን እኮ ሃይማኖት ምንም ለብሩኬ ጊዜ አልሰጠችውም። ምንም እሱ እኮ ብዙ ጊዜ ሰጥቷታል። ልዩነት አለ ልዩነት አለ። ስለዚህ ማስተማር እንኳን ብትፈልጉ መምከር እንኳን ብትፈልጉ ስህተታቸውን ግልጽ ግልጽ እያደረጋችሁ ነው እንጂ ሃይማኖት የምትናገረው ነገር ማር ነው። ለብሩኬ በማር ማራታ እየቀባች የምታጎርሰው አይመስላችሁ? እሺ፣ በጣም ነው የምሰድበው። በጣም ወንድ ልጅ በዚህ ልክ አይሰደብም። የወንድ አምላኪ ለምትሉ ሰዎች እኔ ነገር የኒባል ቢበድለኝ የኒባል በደለኝ ማለት ብሩኬ ነው ማለት አይደለም። ብሩኬ ባለበት በስራው በበቃ በሚያደርጋቸው ነገሮች ነው እኛ የምንወደው የምናመሰግነው ለእሷ በሚሰጣትን እንክብካቤና እንዲሁም በዙሪያው ላይ ያሉ ሴቶች ነው። ገባችሁ አይደለ? እና ሃይማኖት ደግሞ እያደረገች ያለችው ነገር ምንም ውድቅ ስለሆነ ውድቅ የሆነበት ምክንያት ምንድነው? ለምን ብሩኬን ከሴት ጋ ነው ሴት ያቀያይራል ብላ የያዘችው ወንድ ሴት በአቅ ሃይማኖት፣ ኦኬ ትክክል ናት፣ በቃ ትክክለኛ ህይወቷን ይዛለች ብለን እናስባለን። ግን የያዘችን ወንድ ከብሩኬ የባሰ ሴት አተራማሽ ነው። ነገ እሱም እንደማይቀይራት በምን እርግጠኛ ናት? ሲቀጥል ደግሞ ሊንዳን ተጣልተሃት ነው አንዷን አምጥተህባት ነው እንደዚህ አይባልም። ሲጀመር ማለት ነው አይባልም። ለምን ድራማም ቢሆን የሆነ ትክክለኛ መልስ አለ አይደለ? ለዛ መልስ ነው የሰጠው እሱ። ለምን ዝም ይላታል? መናገር እየቻለ ለምን እንደማይችል ይሆናል። ስለዚህ ያ መናገሩ ደግሞ ግብግብ ባረቃችሁ፣ ግብግብ ስራ የለሽም ያላት ደግሞ ስራ የለሽም ቢላት ኖርማል ነው። ለምን እሷ ከተናገረችው አንጻር ነው እንደዚ ያለችው። እሷ የተናገረችውን ሰምታችኋል፣ ስንት ነገር እንዳለችው። ስንት እዚህ ጋር ማውራት አይጠበቅብኝም። ምንም እዚህ ጋር አዲስ ነገር የለውም። በቃ ሌ እንዳ ስራ አላት፣ አንቺ ስራ የለሽም ማለት ነው። ስራ እንደሌላት የሌላት ነው የሚመስላችሁ እሱ ስላለ አይደለም፣ ግን ለተናገረችው ነገር መልስ ነው የሰጠው። የሚገባትን ነገር ነው የመለሰላት። ስለዚህ እያስተዋላችሁ ግዴታ ብሩክ የሚናገረውን ብቻ ይዛችሁ አታብጠጥሎ፣ ሀይሚ ምን ብላ ነው ብሩክ የተናገረው የሚለውን ነገርም እያሰባችሁ። ሌላው የሙሽዬ ጀግና ዛሬም ነገም ቀብረር ብሎ ማለት ነው ማንንም ከእግሩ ስር ማድረግ ይችላል። ለምን በጸባይ ጸባይ፣ በስራ ስራ፣ በሁሉም ነገር ስኬታማ የሆነ ልጅ ነው። ይገባቸው አይደለ? ከሱ ጋር አይደለም በትዳር ጓደኝነት ሆኖ ጓደኝነት ሆኖ ለመዝለቅ የማይጥር ሰው የለም። ስለዚህ ነው ሶስቱም ቢሆኑ እድለኛ ስለሆኑ ነው በጓደኝነት ተመርጠው አብረው የቆዩት ማለት ነው። ሊንዳ ብትሆን እንደዛ ሊንዳ ምንም፣ አሁን ሊንዳ ልታፈቅረው አይደለም ግን፣ በቃ እንዴት ነው እንጃ፣ እንትን አቀራረባቸው እራሱ ደስ ይላል። አሁን ይሄ ቅዱስ ሄደ ሀይሜ ጋ ትናንትና የሻላል አስተያየት እየሰጠ ነው ትንሽ በቃ ይሆናል አይደል? ትንሽ እየከወነላት ነው። የእኛ አስተያየት መስጠት የዝህን አክል ነው ጥቅሙ። ወደዳቸውም ጣላችሁም ማለት ነው ቤተሰቦች። ሌላው እንግዲህ ሁሉም ነገር ሰላም ይወርዳል። ደግነቱ ክፉ ደጉን አዩበት ነው።